ስለ ነብዩ ሰለላሁ ዐለይሂ ወሰለም ነብይነት ጉዳይ ላይ አሁን አንዴ ስናወራ እንዴት አድርጋችሁ ነው እናንተ ኢየሱስና ሙሐመድን እኩል ልታደርጉ የምትፈልጉት አለኝ አሉ። ውይይት ላይ ነው። እኩል አይደሉም አልኩት። ሙሐመድ ዐለይሂ ሰላቱ ወሰላም ይበልጣል። እና እንዴት ያላገባን ግለሰብ ዘጠኝ ሚስት ካገባ ሰው ጋር እኩል ታረጋለህ አለኝ። አንዳንዴ ሎጂኮቻችን በነገራችን ላይ ልክ አንድ ወንድማችን የነገረን ነገር ነበር። ማን ነበር እንደዚያ ያለና አላስታውስም ማን እንደሆነ

ሰው ሽንት ቤት ሊገባ ውሃ ይዞ ሲገባ ሳይ ይዘጋኝ ነበር አለ። በፊት ውሃ ይዞ ሲገባ ሽንት ቤት ይቀፈኝ ነበር አለ። እንዴት ሰው ውሃ ይዞ ይታጠባል ሽንት ቤት ውስጥ ገብቶ በጣም ይዘጋኝ ነበር አለ። ከሰለምኩ በኋላ ግን ምን ውስጥ እንደነበርኩ ገባኝ። ምክንያቱም የዚያኔ ላንተ ነገሮችን የምታይበት ፐርስፔክቲቭ በጣም ሩቅ ስለነበር የነበርክበትን ነገር መልካም አድርገ ስለምታስበው ጃቢር ነበራላ ወንድማችን ጃቢሮ ነው እና

በቃ ይቀፈኝ ነበር አለ ውሃ ይዞሽ ትቤት መግባት። ከዚያ በኋላ ግን ያንን ንጽህና ፕራክቲስ አድርገህ ስታየው ይገባሃል ምን ውስጥ ሰዎቹ እንዳሉ ማለት ነው። ስለዚህ አሁን የጀነት የእንትን ጉዳይ የእንትን ጉዳይ ሲነሳ፣ የዒሳና የሙሐመድ ጉዳይ ሲነሳ፣ የሚስቶቹን ጉዳይ ያነሳው ግለሰብ አለማግባትን ንጽህና አድርጎ ስላሰበው እንጂ ሎጂካሊ እናስብ ከተባለ በሎጂክ እንሂድ ከተባለ አሁን ለምሳሌ ባቢ አንድ ነገር ልጠይቅ እስቲ ባቢ

ትመልስልኛለህ? አግብቶ ብዙ አመት የኖረን ግለሰብ ነው አግብቶ ብዙ አመት የኖረን ግለሰብ ነው ወይስ ያላገባ ግለሰብን ነው ስለትዳር ምክሩን የምትቀበለው? ባቢ፣ ያገባ ሰው ነው እንጂ። እሺ፣ ስለ ሴት ልጅ ባህሪ ከሴት ልጅ ጋር እንዴት እንደሚኖር

የብዙ ሴቶችን ባህሪ እንዴት አድርጎ ችሎ እንደሚኖር ከአንዲት ሴት ብቻ ህይወቱን ሙሉ ያሳለፈ ሰው ነው፣ ከብዙ ሴቶች ጋር ያሳለፈ ሰው ነው ሊያውቅ የሚችለው? ይህም ከብዙ ሴቶች ነው። እሺ አንድ ግለሰብ ችግር ካለበት ችግሩ በደንብ ተጋንኖ ተጋልጦ ሊወራ የሚችለው ወይ ደግሞ ሊጋነን የሚችለው

ከአንድ ሚስት ጋር ብቻ ከኖረ ነው? ከተለያዩ ሚስቶች ጋር ከኖረ ነው? ምክንያቱም ከተለያዩ ሚስቶች ጋር ስልህ እችኛዋ ሚስትም ፊቷ ሌላ ነው፣ ጸባዩዋ ሌላ ነው። እችኛዋም ፊቷ ሌላ ነው፣ ጸባዩዋ ሌላ ነው። የመጣችበት ማህበረሰብ ሌላ ነው። ሁሉም የተለያየ ማህበረሰብ ነው። በነገራችን ላይ አብዛኞቹ አግብተው የፈቱ ናቸው። ከሌላ ወንድ ጋር በፊት የኖሩ ማለት ነው። የነቢዩ አለይሂ ሰላም ባለቤቶች አብዛኞቹ፣ አይደለም፣ ሁሉም ከአኢሻ በስተቀር አኢሻም ታጭታ ነበር ከሳቸው በፊት

እነኚህ ሁሉ ሰዎችን ሌሎች ሰዎችን ለምደው የመጡ ሴቶች ስለ አንተ አንድ እንኳን ስህተትም የማይናገሩ ከሆነ ሞተ ስልሳ ዓመት ቆይተው ካንተ ሞት በኋላ ስልሳ ዓመት ቆይተው አንተን አስታውሰው እየናፈቁ የሚያለቅሱ ከሆነ ያንተ ልዕልናን ነው የሚያሳየው፣ ያንተን ልቅና ነው የሚያሳየው፣ ወይስ ያንተን ጎደሎነት ነው የሚያሳየው?

ባቢ አይ የሚሉ ሰዎች አይ የሚሉ ሰዎች ይመለሱት። ስለዚህ አሁን ስለ ነብዩ ሰለላሁ ዐለይሂ ወሰለም ጥፋት አድርጎ የሚታሰበው ዘጠኝ ሚስት ማግባታቸው ነው ይሏል። ዘጠኝ ሚስት አግብተው ከዘጠኙም ጋር በሰላም መኖር መቻላቸው፣ ሁሉም ሚስቶች ሲጠየቁ ነብዩ እንዴት ናቸው ሲባሉ ቁርአን ናቸው ሲባሉ፣ አስቡ እስቲ ሚስት እኮ ሶስት ሚስት ያለው ግለሰብ እኮ አሁን ላይ ሙስሊም ሆኖ ሼህ ሆኖ

ሶስት ሚስት ያለውን ግለሰብ ብትጠይቃት አንዷን ሚስት እሱ ዞር ብሎ ማያየኝም ትላለች። ያቺኛዋ ግን አይ በጣም ይወደኛል ጥሩ ነው ትላለች። በተለይ በተለይ መጨረሻ ላይ የሚያገቡት ማለት ነው። የመጨረሻዋን ያስደስቷትና ሌሎቿን ሐቃቸውን ያበላሻሉ አብዛኞቹ። ነብዩ ደግሞ አለይሂ ሰላቱ ወሰላም ያ ነገር እንዳይከሰት ከነኚህ ሁላ ሚስቶች ጋር ሲኖሩ በሰላም አንድም ቀን ሳያስከፋቸው። በነገራችን ላይ ነብዩ አለይሂ ሰላቱ ወሰላም በህይወት ዘመናቸው

ከዘጠኝ ሚስት ጋር እየኖሩ አንድ ቀን አንዲትን ሚስት መተው እንደማያውቁ ታውቃላችሁ። ሚስትን አይደለም አገልጋይ ነበራቸው፣ አለይሂ ሰላቱ ወሰላም አገልጋያቸው አንድ ቀን ተቆጥተው አያውቁም ማለት ቢላሂ። አለይክ እስቲ አስበው፣ ምን አይነት ልዕልና ነው? ተግባባል። ምን አይነት ልዕልና ነው? አገልጋዮችን ንክች ማያደርጉ ሰዎችን ሲመክሩ፣ አሁን ስለ ባርነት ጉዳይ ይነሳል አይደል? ስለ እስላም እንትን ካለ ስለ እስላም ከተወራ ከተወራኩ ስለ ባርነት ጉዳይ ይነሳል።

ባርነትን እኮ ኢስላም እኮ አጸደቀ የሚል ጥያቄ ይመጣል። ስለ ባርነት አውራ ብትሉኝ ወላሂ ወላሂ ነው እምላችሁ በአለማችን ላይ ካሉ ሃይማኖቶች ለኢስላም ትልቅ ክሬዲት ያስቀምጣላችሁ በባርነት ጉዳይ ላይ ማለት ነው። ስለ ባርነት ጉዳይ ሲነሳ በአውራ ደስ ባለኝ ነበር። ወላኪን ጊዜውን እንዳላሻማባችሁ እና የመጀመሪያውን ፖይንት እንዳልስት ወደ ፖይንቴ ልመለስና የባርነቱን ጉዳይ አውራ ካላችሁኝ አወራላችኋለሁ፣ ችግር የለውም።

ነገሩን ጠቅላላ አድርጌ ስነግርህ አምላክ አለ። የአምላክ ደግሞ ያዘዘበት ነገር አለ። እኔን እመኑኝ ነው ያለው። በቃ እኔን ተከተሉኝ፣ እኔን እመኑኝ፣ እኔን አምልኩኝ። እሱን ታመልከዋለህ ታገኛለህ ምንዳህን። እሱን ካላመለከው ደግሞ ካመለከው አምላክ ነው የምትፈልገው ምንዳም ማለት ነው። አሁን ለምሳሌ እኔ እንትን የለኝም ብለሃል፣ ተግባባ። ለምሳሌ ለምሳሌ ነው ያልኩህ። ሃይማኖት የለኝም ግን አምላክ እንዳለ አምናለሁ። የትኛው አምላክ ነው ታዲያ የምታምነው? ሃይማኖት ከሌለ የትኛው አምላክ ነው ታዲያ የምታምነው?

በምንም አይነት ሁኔታ ጥርጣሬ በማይገባበት መልኩ ጥርት አድርጎ ብቸኛው የፈጠረኝ ያስገኝኝ እንዳመልከው ያዘዘኝ አምላክ ብቸኛው አላህ ብቻና ብቻ ነው ብሎ ማመን ነው። ስታምን ያለ ጥርጥር ማለት ነው። እንዴው ጥርጣሬ ውስጥህ ሊመጣ ይፈልጋል። አዎ፣ የሚያቁ ሰዎች አሉ። ፈሰሉ አህለ ዚክር ኢንኩንቱም ላ ተዓለሙን። ያልገባህን ነገር ይድና ጠይቃቸው፣ የማያውቁትን ሰዎች ከዚያ በኋላ ኢማንህን ታድሳለህ። ተግባባን

አለበለዚያ ግን እየተጠራጠርክ ይሄም ሊሆን ይችላል፣ ይሄም ሊሆን ይችላል ያ አምላክ ጋር አይሰራም ማለት ነው። ነብዩ ደግሞ አለይሂ ሰላቱ ወሰለም ያስቀመጡት ነገር አለ። እንኳን በቀደምት ሃይማኖቶች ያላመኑት ይቅርና በቀደምት ሃይማኖቶች ያመኑ ወይ ደግሞ ቀደምት ሃይማኖቶች የሚባሉት በፊት የነበሩ የተበረዙ ሃይማኖቶች ናቸው። አላህ ሱብሓነሁ ወተዓላ የላከው እስልምና ተበርዞ አይሁድነት ሆነዋል። እስልምናው ተበርዞ ክርስትና ሆነዋል።

እነዚህ ክርስትናንና አይሁድነትን የሚከተሉ ሰዎች እንኳ አሉ። እኔ ከተላኩ በኋላ እኔን ከሰሙኝ በኋላ በኔም ማያምኑ ከሆነ ጀነትን አይገቧትም አሉ። ምክንያቱስ ሲባል ትክክለኛውና ጥርት ያለው ስርዝ ድልዝ የሌለበት የአላህ Subhanahu Wa Ta'ala ሃይማኖት ይሄ ስለሆነ። አንድ ሁለተኛ ነገር ደግሞ ከሁሉም ነቢያቶች አንዱን ነጥሎ አንዱን ከካደ በሁሉም እንደካደ ስለሚቆጠር ላንፈርቁ በይነ አሐድ ሚን ሩሱልሂ ነው አንዱንም ነብይ ከአንዱ ስለማና

በላልጥ ማለት ነው። ያኖ የምላችሁ ወንድሞች፣ ስለዚህ አምላክ እንዳለ አምናለሁ፣ ወላኪን እንትን እንደሆነ ኤግዛክትሊ እከሌ ነው ብዬ አላምንም፣ ወይ ደግሞ አላስቀምጠው የሚለው ነገር ችግር ነው። ለማለት ያክል ነው። ተግባባን?

ያልገባት ያይታል። ባቢ መጨመር ትችላለህ። በዚህ ጉዳይ ላይ ደግሞ ያልተዋጠልህ ነገርም ካለ ይሄ ነገር አልተዋጠልህም ልትልኝ ትችላለህ። አይ ለእኔ ምርጥ ነው። ሰፋ አድርገህ ስለገለጽከውም አመሰግናለሁ። ግልጽ ነው መልሰዋል። ያ እንትን ጉዳይ ጉዳይ ግን ትንሽ ብትሄድበት አሪፍ ነበረ። ይሄ ማፉንዴ አበሻ የሚባለው ትውልድ ነፃ ያወጡት እርሶ ናቸው ብዬ ነው እኔ ማምነው የቢላልን ታሪክ እኔ ስላነበብኩ ስለም ስለማውቀው

ነፃ ያወጡት ብትል ይሄ ጥቁር ህዝብ የሚባለው እርስዎ ነፃ እንዳወጡት ነው የማምነው። ከሱ አንጻር ታይቶና እሱ ትንሽ ትሄድኩ ታሪፍ ነው። መልካም ባቢ፣ እድሉን ከሰጣችሁኝ አመሰግናለሁ። ልጨምር ምን መሰላችሁ፣ ከእንትን ጋር ተያይዞ፣ ከባርነት ጋር ተያይዞ ብዙ ጊዜ ተሩጦ የሚመጣበት ነጥብ ስለ ቢላል ጉዳይ ነው። ብዙ ጊዜ የሚነሳው ግን ማለት ነው። ከቢላልም በፊት በጣም ብዙ ኮንሰፕቶች አሉ ከባርነት ጋር ተያይዞ።

ሁላችሁም ትናንትና የነበረው ዓለም ውስጥ አንድ እንድትገቡልኝ ፈልጋለሁ። ወደኋላ ተመልሳችሁ በዚያ ጊዜ ነብዩ አለይሂ ሰላቱ ወሰለም በነበሩበት ዘመን ወደ ነበረው ዓለም ልመልሳችሁ። እዚያ ላይ ነብዩ ሰለላሁ ዐለይሂ ወሰለም የነበሩበት ዓለም ባርነት በጣም ኖርማል ነበር። እንዲሁም ኖርማልነት ብቻ አይደለም ማንም ሰው ስለ ባርነት የማይናገርበት ጊዜ ነበር። ኖርማል ነው ባሪያ ነኝ

አላፍርበትም ደግሞ ባሪያ በመሆኑ ኖርማል ነው፣ ይኖራል። ልክ ዛሬ እንትን እንደሚባለው የእንትን ሀገር ዜጋ፣ የእንትን ሀገር ዜጋ እንደሚባለው በቃ እንደ ዜግነት ኖርማል ተደርጎ ነው የሚኖር። እንደ እንትን ተደርጎ የሚታይ ነገር አልነበረም የዚያን ነው። ለምን ካላችሁ ረጅም ዘመናት የተኖረበት ኮንሰፕትም ስለነበረ አንደኛ፣ ይሄ ነው ረጅም ዘመናት ተኖረበታል። አይሁድነት መጣ። አይሁድነት

ስለ ባርነት ምንድን ነው የተናገረው? የተናገረው ነገር አልነበረም። ባርነቱ ይቅር ተብሎ አልተናገረም። ምክንያቱም የባሪያ ነጋዴ የነበሩት ትላልቆቹ አይሁዶችም ነበሩ፣ ሲጀመር ከስር መሰረቱ ማለት ነው። አንደኛ ይሄ ነው። ሁለተኛ ነገር ክርስትና መጣ። ክርስትና ሲመጣ ባርነት ይቅር ነው ያለው። እንኳን ይቅር ሊልቀርቶ አፍሪካ በአጠቃላይ ኮሎኒ የተደረገችው በባይብል በሚመሩ ትላልቅ ቀሳውስቶች ነው። ሲጀመር አሜሪካን ያገኛት ማን ነበር? አሜሪካን ያገኛት ማን ነው

ስሙን ውስጥ ያስታውሱኝ፣ ከስር ኮሎምበስ። ኮሎምበስ ነበር። ኮሎምበስ ምን ነበር ስራው? ኮሎምበስ ደግሞ ሲሄድስ ምን ሊያደርግ ነው የሄደው? ሃይማኖትን እንሰብካለን እናዳርሳለንም ነው። በነገራችን ላይ የኢስላምን ሀገር ለመሸሽ ነው በዚያ በኩል የሄዱት። የኢስላም ሀገር በጣም ሰፊ ስለነበር በዚያ ጊዜ የኢስላምን ሀገር አቋርጠው ህንድ ሀገር ከመድረስ ይልቅ በሌላ አቋራጭ መንገድ እንፈልግ ብለው በጀርባ በኩል ሲሄዱ ነው

ህንድ ብለው ነው የሰየሙት። ሲጀመር ሬዲ ኢንዲያ ያሉበት ምክንያትም ያነበር። እነሱ ህንድን ፍለጋ ነበር ከቤት የወጡት ማለት ነው። ስለዚህ አሁን የኮሎምበስን በነገራችን ላይ ታሪኩን በቅርቡ ሳነበው ነበር፣ ምን ምን እንደሰሯቸው ሰዎቹ ላይ ምን እንዳደረሱ፣ ስንት ሚሊየን ሰዎች እንደተጨፈጨፉ። ስለዚህ የባርነትን ነገር ህጋዊ መሆኑን የምታውቁት ሃይማኖትን ልስበክ ብሎ በሃይማኖት ስም የወጣው እዚያ ሀገር ሄዶ ሰዎችን ክርስትና ከመስበክ ይልቅ በባርነት አሜሪካን ሀገር ላይ ሲኖሩ የነበሩትም በባርነት

ይዞ ሲያመጣቸው ነበር። የክርስትናን ጨረሰን እንውጣ። ከዚያ ወደ ኢስላም ደግሞ እንውጣ እንምጣ። እነኚህ ግለሰቦች ጉዳዩ እንትን ጉዳይ ነው፣ የሳይኮሎጂ ጉዳይ ነው። ሳይኮሎጂካሊ ባሪያ ነኝ ብሎ ያመነን ሰው አይ ባሪያ አይደለህም አንተ ነፃ ነህ ካልከው ሌላ ነገር ይፈጠርብሃል። ሲጀመር ለምን ብትል ራስዎ ጠንቅም የሆነ ሀታ የሆነ ጊዜ እንትና የምታስታውሱ ከሆነ ማንዴላ

ባሮ ቱምሳ የሚባል የኦሮሞ ግንባር ነጻነት ታጋይ ነበር እና ተገናኙ ይባላል እና ማህበረሰብ የተማረ ነው ሲለው አይ አልተማረም ሲለው፣ በቃ ያልተማረ ከሆነ እሱ ይገልሃል ሂድ ተባለ ይባላል። ባሮ ቱምሳ እዚያ ማለት ነው። ያልተማረ ከሆነ እሱ ይገልሃል ሂድ። ምክንያቱ ሲባል ሳይኮሎጂው የባርነት ሳይኮሎጂ ስለሆነ፣ ሳይኮሎጂው የመገዛት ሳይኮሎጂ ስለሆነ ብሎ ነው የተናገረው። ሳይኮሎጂ በጣም ወሳኝነት አለው የባርነትና የነጻነት ጉዳይ ላይ

የዚያ ሀገር ወይ ደግሞ በዚያ ዘመን የነበሩ ሰዎች ባርነት ውስጥ የነበሩ ሰዎች በአጠቃላይ ሳይኮሎጂያቸው የባሪያ ሳይኮሎጂ ነበር። በቃ ባርነትን ማንሳትን አያስቡትም። ሲጀመር ኖርማል ነው ለነሱ። አንድ በል አንድ በል እነኚህን ሰዎች አሁን ብድግ ብለህ ባሪያ አይደለህ ነፃ ነህ ካልከው ችግር ሊፈጠር ነው፣ ምክንያቱም ነፃነት የሚባለውን ነገርም ስለማያውቅ። ሁለተኛ ነገር ደግሞ ላንሳልግ በዚያ ጊዜ ከነበሩ ንግዶች መካከል ትልቁና ዋነኛው የንግድ ማዕከል የባርነት ንግድ ነበር። ሁለተኛ ሶስተኛ ነጥብ ደግሞ

ጦርነት በተነሳ ጊዜ የጦር መቀጣጫ ተደርጎ የሚወሰደው የጦር መቀጣጫ ተደርጎ የሚወሰደው በጦርነቱ ጊዜ ምንም ነገር ማድረግ የማይችሉ ሰዎችን ለምሳሌ አሁን ሴቶች ምንም ማድረግ የማይችሉ ሴቶችን፣ ልጆችን፣ ሕፃናትን ሲማርኳቸው ምን ያደርጋሉ? እነኚህን በአጠቃላይ ሰብስበው አንዴ ይቅርታ አድርጉልኝ ተማሪዎች እየገቡ ስለሆነ የሆነ አጠገቡ ተቀምጬ እያወራ ያለሁት የሆነ እንትን ነው።

ሆል ነው የስብሰባ አዳራሽ ነው። ቦታይ ሊቀይር እሺ። ስለዚህ አሁን ሶስተኛው ነጥብ ምን መሰላችሁ? እነኚህ ሰዎች እነኛ አሁን የባሪያ ንግዱን የሚሰሩ ሰዎች የባሪያ ንግዱን የሚሰሩ ሰዎች የባሪያ ንግዱ ለነሱ መተዳደሪያም ነው። ሁለተኛ ነገር ደግሞ ያ ነገር ብቻ አይደለም። ይሄን ነገር የሚቃወምን ሰው ባጠቃላይም

ለማጥፋትም ዝግጁ ናቸው ማለት ከአለም ጋር መላተም ማለት ነው ሙሉ በሙሉ ሶስተኛ ይሄ ነው ሶስተኛ ደግሞ የእንትን ጉዳይ ነው የጦርነት ጉዳይ ነው ጦርነት ላይ ሰው ሲማረክ ምን ማድረግ አይችሉም የሚባሉ ሴቶችና ህፃናት ምርኮ ተደርገው ይወሰዳሉ ወንዶች ግን ይገደላሉ የታወቀ ነው ይሄ ከነቢዩ አለይሂ ሰላቱ ወሰለም በፊት በነበረው አካሄድ ማለት ነው ያንን ለማወቅ ደግሞ ብዙም እንዳትሄዱ ብሉይ ኪዳንን ገለጥ ገለጥ አድርጉና አንብቡት ምን ያህል

ሰዎችን መጨፍጨፍን እንዴት እንደሚያነሳሳ ያንን ስትመለከቱ ከዚያ በፊት የነበረው ማህበረሰብ በጠቃላይ ምንበት ያምንበት የነበረው ያ መንገድ ነው። መቀጣጫ ነው። ከዚያ በኋላስ እስልምና ሲመጣ ከስር መሰረቱ ምን አደረገ? መጀመሪያ ስለ ስለ ባሮቹ ከመናገሩ በፊት የሰው ልጆች በጠቃላይ እኩል ናቸው ብሎ ተናገረ። ስታስበው ትናንትና ባህርነቱን አምኖ ተቀብሎ ሲኖር የነበረ ግለሰብ ባህርነቱን አምኖ ተቀብሎ ሲኖር ነበር የነበረ ግለሰብ

የሆነን ቃል ሰምቶ ውስጡ ተሰማውና ያ ነገር ሲሰማው እምቢኝ አለ በቃ ባሪያ አይደለሁም እኔ ባርነቴ ለአላህ ብቻ ነው አሐዱን አሐድ አለውት አስበዋል ትናንትና ጥቁር ነው ተብሎ ባሪያ ነው ተብሎ ምንም ነገር ጥቅም የለውም ተብሎ ሲተፋበት የነበረ ግለሰብ ባይ እነሱም እነሱ መቅጣት የጀብድነት ማሳያ ነበር ይሄን ታውቃላችሁ ባሪያ መቅጣት የጀብድነት ማሳያ ነበር ይሄ እኮ ጥቅም የለውም እኮ ባሪያውን በደንብ አይቀጣም ይባላል በዚያ ጊዜ ማለት ነው